ጉራጌ ገብተናል። ዚስ ይስ ጉራጌ። እኔ እዚህ ቦታ በመምጣቴ ምን ያህል እንደተደሰትኩ ነ የማቀ ማርያምን እና ያለውን ነገር አሳያችኋለሁ። ዛሬ በቃ አለም ነው። በህይወቴ ለመጀመሪያ ጊዜ እንዳልኳችሁ መስቀልም ጉራጌ ላከብር ነው። ቦታው መቤቴ ነ ያሳያችኋለሁ ካሜራውን አዙሬ ምድረገነት የሚባለው ጉራጌ ነው ለካላት እንግባ ይሄ ሁላችሁ ሌላ ታሪክ ነው ምላችሁ ይሄ ይህን ይሄን እንትን እዩት በቃ ሌላ ታሪክ ሌላ ታሪክ እንደነገሩ ከሆነ ደግሞ ፏፏት ያለ የሌለ ነገር የለም። የሚገርማችሁ ቤቶቹ ራሱ ደስ ሲል ውስጥ ደግሞ ጎጆ ቤቶች ምን አምናምን አሉ ብቻ ልነግራችሁ አልችልም እንግባ አያምርም በማርያም ሪል ጉራጌ ይሄ በቃ ምናውቋል አይደል እኔ የሚገርመኝ እዛ እቤት ማዘር ኮባ ለማጽደቅ የምታየው መከራ ነኝ። የማቀው እዚህ አባሴ እኔ ቼክ የሚያደርጉ ሳይመስለኝ ግን በቃ ነፍ ኮባ ላይ አለው ኡ አጣውል የተደረገልኝ። ኦኬ ጋይስ እንግዲህ በሬ ልናርድ እየሄድን ነው፣ በሬው ሊታረድ ነው

እዚህ ቤት ነው ያደር ነው፣ ጋይስ አዘምጣችሁ። አረ በስመ አብ፣ ሌላ ታሪክ። ማርያም እዚህ ነው ያደር ነው ጋይስ፣ ማታ ልነግራችሁ አልችልም። ማርያም ቀይላት። ይኸውላችሁ፣ እዚህ ነው ያደር ነው። ፈታ ብለን ነው የምንላችሁ። አንዴ፣ ሄው አንበሳው፣ ማስተላለፍ የምትፈልገው እንኳን አደረሳችሁ አደረሳችሁና፣ አንቢል ጥሩ ነበር። እህ ሬዲ ሆኗል ጋይስ፣ እኛን ነው የሚጠብቀው

መድ ፍየል ወዲህ ቅዝምዝም ወዲያ ማለት እዚጋ ነው። በሪ ሲታረድ ለማየት መተው አልሳካም። ጉራጊያንስ ጉራጋለን እንግዲህ፣ ይሄው እንሰት ለእንሰት በጣም ያለ ነው። የሚገርም ላይፍ እያሳለፍን ነው። አዎ፣ እና እኔ አሁን አንድ ኮረዳ ነው እንሄዳለን፣ ለትዳር አስብ ያለው መስፈርታ አለን አሁን እኛ ጉራጌዎች ጠንካራ ወንድ የሚሰራ ምናምን ሲሆን ነው ሴቶች የሚሄዱት። ጠንካራ ስልህ አሁን መርካቱን ያንቀጠቀጥነው እኛ ነን። አይተኸዋል። እንደዚህ አይነት ወንድ ነው አለን ክትፎ ረረዩ ባለሙያ ነው። ዩ ጋይስ እዚህ ጋር የምትመለከቷቸው ልጆች የጉራጌ ባህል ልብስ አድርገው ቪዲዮ ሊሰሩ ነው ለቲክቶክ። እዚህ መጥተው እንደዚህ ያደርጋሉ የሚገርማችሁ ለቪዲዮ ነው። በቃ በቃ በ ተበላ ተበላ ይላል አይደለን እና እንግዲህ መስቀልን በጉራጌ ፏ ያለ ነው። በጣም ነው እኔ ደስ ያለኝ፣ እነሱን አላውቅም በጣም ነው

ውስጧ በጣም ብዙ የሚጠቅም ነገር አለ። የእውነት ነው። እንደዚህ እንዳታዩ። አንቺ አጠቃላይ ነው ዛ ጋ ይወራ እና በቃ ማርያምን ይህን ይመስላል። ፈታ በሚሆን በቀጣይ አመት ደግሞ ተቀጣይ በዓመት አንቀርም። ደሞ ፀበኛ ለሆነ ሰው ደሞ ልንመጣም እንችላለን። እውነት ዲስክሪፕሽን ላይ ተሰራ አስቀምጥላችሁ እና ልብስ አብሻ ቀሚስ እየገዛችሁ ሰሞኑን እየገዛችሁ አይደለም፣ ግማሽ ጊዜ አሳለፍነው ስለ ገቤያ የለም አለቀሰች። ኧረ በድንገት ግን በቃ ሳከለ ያበሻ ልብስ ነገሩ ቀዘቀዘ እና ትንሽ ቀጽላችሁ አለ መሰለኝ። ስልክ ቁጥራን ከሰራ አስቀምጥላችኋለሁ። በጣም ጣፍጦን ጨርሰናል። በጣም እናመሰግናለን። አሁን ደግሞ ሊመርቀው ነው። በቃ እ መርቅ አስር ደቂቃ መጨረሻ ላይ

ወደ ህታችን ጽጌን ይላል። እሺ እግዚአብሔር ይስጠን። አሜን። እጅ ይስጠን። አሜን። ያላገባ

እንግዲህ እዚህም ደግሞ ተቀብለው በስነታት ያስተናገዱልን፣ እግዜር ይስጥልን፣ እግዜር ያክብርልን። እናንተም ውለዱ፣ ክበዱ። እንደው በነፍስ እያለው የእናንተ እንደው በህይወት እያለ የእናንተ ደስታ ይቼ በሞትም ላይ አሜን በሉ። እኔም ደግሞ እንግዲህ ጸጉሬም ነው እንግዲህ አንድ ኮላ ማድረግ ምፈልጉ ያጋ ነገር አሪፍ ጊዜ እንዳሳለፍን ተስፋ እናድርጋለን። ቤተሰቦች ሰብስክራቢ ያረጋችሁ ቤቱን እንግዲህ በቃ እንዴ ቀሚስ አምሻ ቀሚስ ስላልተናገርን ነው እንጂ ሼር ስለሆነ እና አውራው ነገር አለ። እሷ እንኳን ወልዳ ከብዳ። ፅጌ ፅጌ፣ ኧረ ተይ ተይ! ኧረ እነዚህ ልጆች ግን ያጣሉት ነው ከሰው ጋር እንደ አንቺ ማማ ለምን ሮያል ፋሚሊ አትከላከልም? ኦቅስ ሮያል። እንግዲህ ምን አይነት ሀገር ላይ እንዳለን ላሳያችሁ። ጉራጌ ፍቅር ነው። ይሄን እኔ መሰክራለሁ። ይኸው ልነግራችሁ ልነግራችሁ አልችልም፣ እመቤቴ አገሩ በጣም ነው ደስ የሚለው። እንኳንም መጣሁ ነው ያልኩት፣ እንኳንም መጣሁ ጉራጌ ይረሳለኝ ያተምቢ

እህቶቻችንም እንግዲህ የጉራጌ ባህልን ለመመሳሰል ደፋ ቀና እያሉ ነው። አያሳፍሩንም። እኔ በእነሱ መቶ ፐርሰንት አምናለሁ። ከነሁ በጣም የሚገርም ጊዜ። ማርያም ስጋው ማለት ነው። ቤቴ እየበላችሁ አይመስልም። ተበላ ወይኔ ምን አይነት ስጋ ነው! እኔ አላውቅም፣ እንደዚህ አይነት ስጋ በልቼ አላውቅም። እየተበላ ይወራል

አረ ፈላን ማርያምን እንዴት ነው? ሞንዴል ሞንዴል እያልሽ ነው። ቃል ቃል ቃል የለኝ ምን ይለ፣ ጉራጌ ይጠጣል፣ ማር ይበላል፣ ስጋ ይቆረጣል። this is እድሜ ጤና ይስጣችሁ፣ ለ የበለጠ እንጀራ ይስጣችሁ። እደጉ አሜን። ተባረከ እንጀራ ይስጣችሁ። አሜን። የረጀመ እድሜ ይስጣችሁ፣ ጤና ሁኑ፣ ሰላም ሀገራችሁ። እንደወጣችሁ በሰላም ተመለሱ። እግዚአብሔር ይባርካችሁ። ከዚህ በላይ ሮሮ ከጉራጌ ወጣን ጨረስን። የነበረን ጊዜ በጣም የሚገርም ጊዜ፣ ልነግራችሁ አልችልም ማርያምን ቴንኪ ሶ ማች፣ በጣም እናመሰግናለን። የዛሬ አመት ደሞ ያድርሰን። ብቻ በጣም በጣም ደስ የሚል እንክብካቤ ነበረ የተደረገልን። በጣም ደስ የሚል ምን ጎደላችሁ፣ ምን ሆናችሁ፣ በቃ ሽቁጥቁጥ ይላሉ ለኛ ማለት ነው እና ብቻ ፏፈሽ እያለን ነበረ። የነበረን ጊዜ የሚገርም ነበረ። እንወዳችኋለን። ሰብስክራይብ ማድረግ እንዳይ ሰብስክራይብ ኧረ በስመ አብ ማድረግ እንዳይረሳ ባይ ባይ! ሄው መኪናችን መጥቷል። እየተጫንን ነው። ይህን ይመስላል።